የሲዳማ ኢንዱስትሪ ፓርኮች ልማት ኮርፖሬሽን በይርጋለም የተቀናጀ የግብርና ኢንዱስትሪ ፓርክ ውስጥ የሚገኙ ኩባንያዎች ጥራቱ የተጠበቀ የኢንዱስትሪ ግብዓት ቀርቦላቸው በሚያመርቱት ምርት ዓለም አቀፍ ተወዳዳሪ እንዲሆኑ የሚያስችል ተግባር እያከናወነ ይገኛል። ኮርፖሬሽኑ ከጣሊያን የልማት ትብብር ኤጀንሲ እና ሌሎች አካላት ጋር በመተባበር በፓርኩ ለሚገኙ ኩባንያዎች ለግብርና እሴት ሰንሰለት ባለሙያዎችና ባለድርሻ አካላት በማር በወተትና በአቮካዶ ምርት አያያዝ እንዲሁም በድረ ምርት ብክነት ቅነሳ ላይ ለሶስት ቀናት ስልጠና ሰጥቷል። በስልጠናው ማጠቃለያ ላይ ንግግር ያደ ያደረጉት የሲዳማ ክልል ኢንዱስትሪ ልማት ቢሮ ኃላፊና የኮርፖሬሽኑ ስትሪኒንግ ኮሚቴ ቦርድ ሰብሳቢ አቶ ጎሳይ ጎዳና እንደ ሀገር በተቀመጠው የአስር አመት የልማት መሪ እቅድ ላይ በኢንዱስትሪው ዘርፍ ለአምስት ሚሊዮን ዜጎች የስራ እድል ለመፍጠር ታቅዶ እየተሰራ እንዳለ ገልጸዋል። ይህንን ለማሳካትም በተለመደው መንገድ መሄድ እንደማይዋጣና ና ሁሉም የድርሻውን ማበርከት እንዳለበት አንስተዋል። አንድ ፈረቃ ላይ የምናመርት ሁለት ፈረቃ ማምረት ያስፈልጋል። በሁለት ፈረቃ የምናመርት ሶስት ፈረቃ ማምረት ያስፈልጋል። ይሄ በሚሆንበት ጊዜ ተጨማሪ የስራ ዕድል ይፈጠራል። ተጨማሪ ኤክስፖርት የምናደርጋቸው ምርቶች ይጨመራሉ። ተጨማሪ የምንተካቸው ተኪ ምርቶች ይጨምራሉ። የእውቀትና የቴክኖሎጂ ሽግግር ይረጋገጣል ማለት ነው። በዛ ውስጥ ይህንን ለማድረግ ደግሞ የማምረት አቅም አጠቃቀሙ መሻሻል አለብን። የቢሮ ኃላፊ አክለውም እያንዳንዱ ኩባንያ አሁን ላይ ካለበት 50 በመቶ የማምረት አቅም በ10 ዓመቱ መሪ እቅድ 85 በመቶ የማድረስ ግብ መቀመጡንና ለዚህም አስፈላጊው የግብዓት የሰው ኃይልና የእውቀት ሽግግርን የማሟላት ስራ ይጠይቃል ብለዋል። ከሌላ ቦታ የምናገኛቸውን እውቀቶችን እዚህ እየቀመርን ማስፋት ያስፈልጋል። ይሄ ፓርክ እዚህ ውስጥ ያሉ የካምፓኒዎችን ውጤታማነት የሚያረጋግጥ ከሆነ አንደኛ ኮሚትመንት በጣም ያስፈልጋል። ሁለተኛ ቅንጅት በጣም ወሳኝ ነው የሚሆነው። ወረዳ ላይ ያላችሁ ጽሕፈት ቤቶች፣ የህብረት ስራ ጽሕፈት ቤት ያላችሁ የእንስሳትና ሳ ወይ ደግሞ የግብርና የኢንዱስትሪ ሌሎች ተቋማቶች ለአንድ ተቋሚ እንደሚሰራ ለአንድ ሀገር እንደሚሰራ ዜጋ ተቀናጅታችሁና ተናባችሁ ነው መስራት ያለባችሁ። የሲዳማ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ሀይሉ የተራ በበኩላቸው ከድህረ ምርት አሰባሰብ ጀምሮ ለኢንዱስትሪዎቹ የሚቀርቡ ግብዓቶች ጥራቱን በጠበቀ ስርዓት መሆን እንዲችል ስልጠናዎች የተሰጡ እንዳለ አብራርተዋል። ጥራት ላይ ስንጀምር ከአርሶ አደሩ ነው። በአሁኑ ሰዓት አርባ ሺህ አርሶ አደር እያሰለጠን ያለ ነው። ምርቱን እንዴት ማምረት እንዳለበት ፖስት ሀርቨስት ላይ ወይም ደግሞ ከድህረ ምርት አካባቢ የሚበክኑ የሚጠፉ ምርቶች እንዳይጠፉ በጥንቃቄ እንዴት መያዝ እንዳለበት እነዚህ እነዚህ ጉዳዮች ላይ ቴክኖሎጂ መጠቀም እንዳለበት እነዚህ ነገሮች የተሻሻለ ዝርያ መጠቀም እንዳለበት በእነዚህ ጉዳዮች ላይ በሰፊ ወርትና ድጋፍም እያደረግን ነው። ስልጠናም እየሰጠን ያለ ነው። ቀጥሎ ግብዓት ቀጥታ ይዘው ወደ ፋክተሪ የሚመጡ አካላት ጋር የሚሰጡ ስልጠናዎች ናቸው። ኮኦፕሬቲቮች አሉ፣ እዚህ ላይ ግለሰቦች አሉ፣ የተዳጁ ማህበራት አሉ። ለነሱም ደግሞ ለነሱ የሚመጠን አይነት ስልጠናዎች በጥራቱ ላይ እየተሰጠ ያለው ጥራት ያለው ምርት የተሻለ ዋጋ እንዳለው የጠቀሱት ስራ አስፈጻሚው፣ ይህም እንደ ሀገርም ሆነ አለም አቀፍ ተወዳዳሪነትን እንደሚያመጣም ጠቅሰዋል። ጥራት ያለው ምርት ለአቅራቢው ብቻ ሳይሆን ያለቀለት ምርት ደግሞ ውጭ ሀገርም ሀገር ውስጥ ለሚሸጠውም ደግሞ የተሻለ ዋጋ አለው። የበለጠ ተወዳዳሪ ነው የሚሆነው ፋብሪካውም እንደዚሁ አቅራቢውም ይሄ በሂደት ትልቅ ውጤት ሊኖረው የሚችል ስራ ነው። በኮርፖሬሽኑ የተቀናጀ የግብርና ኢንዱስትሪ ፓርክ ተግባራዊነትና ቀጣይነት ፕሮጀክት ስራ አስኪያጅ አቶ ተሻለ ወንቴ ስልጠናው ከጣሊያን የልማት ትብብር ኤጀንሲ ጋር በመሆን መዘጋጀቱንና የድረ ምርት አያያዝ ጤናማነትን ለማስጠበቅ ስለ መዘጋጀቱ አብራርተዋል። ከእርሻ እስከ ጉርሻ ድረስ ያለው ሂደት ጤናማ ሆኖ ጥራቱን የጠበቀ ሆኖ እንዲቀጥል ይጠበቃል። ይህን ለማረጋገጥ እዚህ ፓርክ ውስጥ በዚህ ፕሮጀክት ትልቅ ላብራቶሪ ይገነባል፣ ታች የገጠር ለውጥ ማዕከላት ላይ ይገነባል። ይሄ ያለቀለትን ምርት ነው የምረምረ። ስልጠናው ያለን የእውቀትና ክህሎት ክፍተት በመሙላት ቀጣይ ለተሻለ ስራ የሚያግዝ መሆኑንም አስታውቀዋል። በማር ላይ፣ በወተት ላይ፣ በአቮካዶ ላይ የተለያዩ በዚህ ዘርፍ ላይ ያሉ ሰዎች ናቸው የጠራናቸውና ከዚህ ስልጠና በመነሳት ጋፕ እንዳለ አንስተዋል። ማለት እነሱ ማያውቁት ነገር እዚህ ስልጠና ውስጥ ደግሞ ያገኙት ነገር እንዳለ በፊድባክ አንስተዋል። ያን ደግሞ ታች ሄዶ ኢምፕሊመንት በማድረግ ጥራት የሚጠበቀው ጥራት ላይ የራሳቸውን ድርሻ ለመውጣት አስተያየት እየሰጡበት አለና ይሄ የጎደለባቸው ነገር በመሙላት ያግዛቸዋል ተብሎ ነው የሚጠበቀው። የስልጠናው ተሳታፊዎች እንዲሁ የተዘጋጀው ስልጠና የእውቀት ክፍተትን በመሙላት በዘርፉ የተሻለ ተግባር ለማከናወን እገዛው የጎላ መሆኑን ተናግረዋል። ሁሉም ቦታ አንተ ቆመ ላታሰራ ትችላለ። ሲስተሙ በራሱ ነው ስራውን የሚያሳልጠው፣ እና ለዚህ በጣም ቴክኖሎጂውን በመጠቀም ከባህላዊ አሰራር ወደ ዘመናዊ ለማሳደግ በጣም ይጠቅመናል ብዬ ነው የማስበው። ስልጠናው እንግዲህ አሁን ያለብንን ክፍተት በተለይ በዚህ በሲዳማ ክልል ትልቅ የሃርቨስቲንግ ላይ በጣም ትልቅ ችግር አለ፣ እና ዋናው ነገር ስኪል ጋፕ አለ። ስፔሻሊ ገበሬው ጋር እና ኮሌክተሩ ጋር ያለውን የስኪል ጋፕ አትሊስት ባይደፍንም ሚኒማይዝ ያደርጋል። አውቆ መስራትና ሳያውቁ መስራት አንድ አይደለም። ስለዚህ ያንን ሚኒማይዝ የሚያደርግ ስልጠና ነው።